ሰላም ጤና ይስጥልን። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምንዋላችሁ። ከጣና ቴሌቪዥን የመስከረም 21 ቀን 2018 ዓ.ም የምሽት ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ እቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ ተጋድሎ በድል ታጅቦ ቀጥሏል ወሎ ላይ ዛሬም ለስምንተኛ ቀን ብርቱ ተጋድሎ እየተደረገና ተጋድሎን በድል ታጅቦ የቀጠለ ሲሆን ወዲህ ደግሞ በጎጃምና በጎንደር ፋኖ ድል የተቀዳጀባቸውን ተጋድሎች አድርጓል። ወለጋ ላይ ዛሬም በተመሳሳይ የብልጽግናው አገዛዝ በንጹሃን ላይ የሚያደርሰው ጭፍጨፋና ማሳደድ እንደቀጠለ ነው። የጣና ቴሌቪዥን በምሽት ዘገባው የፋኖን ተጋድሎ በዜናችን ዝርዝር አሰናድቶለታል። በቀዳሚነት የሚደመጥ የግንባር መረጃ ነው። ሙሉ የወረዳው ሜልሻ ፈርሶ ፋኖን ተቀላቅሏል። ይህ የሆነው በየትኛው ወረዳ ነው የሚለውን ዜናችን በዝርዝር ያስደምጣችኋል። ተሰሙታላችሁ የፋኖ መሪውም ዝርዝሩን ባንደበቱ ገልጾታል። ሙሉ መረጃውን ከዜናችን ታገኙታላችሁ። ዛሬ በሸዋ ጠቅላይ ግዛት የሆነው ሁሉ በርካቶችን አሳዝኗል። ልናስመረቅ ስንዘጋጅ እንዲህ አይነት መከራ ሲደርስብን ሐዘናችን መሪር ሆኖብናል ሲሉ የአገረ ስብከቱ ሊቀጳጳስ ሐዘናቸውን ገልጸዋል። የአፋድ መሪዎችና መላው ሰራዊትም ሐዘኑን የገለጸበትን የአረርቲውን ጉዳይ በዝርዝር ዜናችን እናስደምጣችኋለን። በአዲስ አበባ እየሆነ ያለው ሁሉ አሳሳቢና አሳፋሪ ሆኗል።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 ህግት አለቆማ ወረዳ በወሰደ የደፈጣ ጥቃት የባድንን ሚልሻና አድማ በታኝ ከባድ ኪሳራ ማድረስ የቻለ ጥቃት ፈጽሟል። ከፋግታ ለኮማ አለኮማ ወረዳ ዋና ከተማ ተነስቶ ጉባላ ወደ ተባለ ቦታ በማቅናት ላይ በነበረው የባዲን ሚልሻና አድማ ብተና ላይ በተፈጸመ ድንገተኛ ጥቃት ከፍተኛ ጉዳት ደርሷል። በዚህም በባዲን የጸጥታ መዋቅር ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ የደረሰበት ሲሆን ወታደራዊ ኪሳራውም ለባዲን ከፍተኛ ባለስልጣናት ስጋት የፈጠረ ሆኗል። ወደ ጉባላ ሊያቀና በነበረውና ከፍተኛ ምት የተመታው የባዲን ሚልሻ ለብልጽግናው ሠራዊት ድጋፍ ለመስጠት እየተጓዘ በነበረበት ሰዓት መሆኑን የገለጹት ምንጮቻችን ቡግራ በሚባል ወንዝ ላይ የደረሰው ጥቃት ከ10 በላይ ሚሊሻና አድማ ብተና ሞተዋል። አንድ ተሽከርካሪ ሞድሟል፣ ሲሉ የዓይን እማኞች ተናግረዋል። በዚህ የፋኖ ውጤታማ የደፈጣ ጥቃት የባዲ ሚሊሻና አድማ ብተና አመራሮች እንዲሁም ወታደራዊ ቁሳቁሶችን ጭኖ ይጓዝ እንደነበር የገለጹት የጣና ቴሌቪዥን ወታደራዊ ምንጮች በበኩላቸው ወታደራዊ ተሽከርካሪው ላይ በተፈጸመው ጥቃት የደረሰው ጉዳት ከፍተኛ ነው፣ ምናልባትም ከ15 በላይ ሊሆንም ይችላል ብለዋል። ጥቃቱ ከደረሰ ከአንድ ሰዓት በኋላ በቦታው የደረሰው ድጋፍ ጭ የብልጽግና ኃይል ቡግራ ወንዝ ላይ በደፈጣ የተመታውን የሚልሻና የአድማ ብተና አስከሬኑንና ቆስለኞችን ይዞ ወደ ሆስፒታል የተመለሰ ሲሆን የዙ ቃል አቀባይ ክፍል እንዳስታወቀው ከሰሞኑ በጠላት ላይ በርካታ ድሎችን እየተቀዳጀን ነው ብሏል። በትናንትናው እለትም በዚሁ በሽንዲ ወንበርማ ከተማ የዙ አራተኛ ጃዊ መተከል ክፍለ ጦር በብልጽግናው ሰራዊት ላይ ያደረሰውን መጠነ ሰፊ ጥቃት አስታውሷል። ቃል አቀባይ ክፍሉ አክሎም በዚህ ጥቃት መሃል ከተማ ድረስ ዘልቀን በመግባት በርካታ የወታደራዊና ሲቪል አመራሮችንም ሙት እና ቁስለኛ ማድረግ ችለናል ብለዋል። ይህ በእንዲህ እንዳለ በሌላ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዝ ተጋድሎ በደቡብ ጎንደር ዞን ስቴ ወረዳ ተነስቶ ወደ ደራ ወረዳ አርብ ገቢያ ሲያቀና በነበረ የባዲ ሚሊሻና አድማ ብትና ላይ ደፈጣ በመጣል ጉዳት ማድረሱን አስታውቋል። ረፋዱን በተደረገ የተኩስ ልውውጥ በአፋባ ሜጀር ጄኔራል ባንታ ባተ አንደኛ ኮር ጉዳት ያስተናገደው የባዲ ሚልሻም ጉዞውን ሰርዞ ወደ መጣበት መመለሱን የኮሩ ሚዲያና ኮሚኒኬሽን ክፍል አስታውቋል። በዕለቱ የደረሰውን ጉዳት ለጣና ቴሌቪዥን የገለጹ አካባቢ ነዋሪዎች ሶስት ሚሊሻና ሁለት አድማ ብተና ሳይ ሞት አይቀርም ብለዋል። ወደ ተከታዩ ዜናችን እናልፋለን። የወረዳውን ሚልሻ ሙሉ በሙሉ አፈርሰነዋል። ፋኖ በአማራ ሕዝብ ላይ የበረታ ጥላቻን ይዞ የዘር ማጥፋት ጦርነት ላወጀ ኦህዲድ ብልጽግና አገዛዝ መንገድ መሪ በመሆንና የነጽዋንን ቤት ንብረት በማውደም ተባባሪ የነበረው የባዲ ሚልሻ ቀስ በቀስ እየፈረሰ ይገኛል። በደቡባዊ ጎንደር ዞን ሰዴ ሙጃ ወረዳ ሚልሻ መዋቅር ሙሉ በሙሉ መፍረሱን የአፋድ ጎንደር ጠቅላይ ግዛት እዝ 206ተኛ ኮር አዛዥ አርበኛ ኮሎኔል አዲሱ ድባልቄ ተናግሯል። አርበኛ አዲሱ ደባልቄ ከጣና ቴሌቭዥን ጋር በነበረው ቆይታ እንዳስታወቀው የወረዳው ሚልሻ ሙሉ በሙሉ የፈረሰውም ሆነ በሌሎች አካባቢዎች የሁለት መቶ ስድስተኛ ኮር በሚንቀሳቀስባቸው ቀጠናዎች የሚገኘው በአዲን ሚልሻ እየፈረሰ ያለው እኛ በዘረጋ ነው የአደረጃጀት መዋቅርና ሕዝብ በእኛ ላይ ያለውን እምነት ስላረጋገጡ ነው ብሏል። እኛ ከሚሊሻና አድማ ብተናም ሆነ ከመከላከያ መሳሪያቸውን ሳይሆን እነሱን ነው የምንፈልገው፣ ሲል የሚናገረው የግብርየ ክፍለ ጦር ዋና አዛዥ ከአገዛዙ ካምፑ ወጥቶ ከእኛ ጋር ሆኖ መታገል ለሚፈልገው መሳሪያውን ይዞ እንዲታገል እናደርጋለን። ነገር ግን አቅም ላነሰው ወይም ወደ ቤተሰቡ መቀላቀል ለሚፈልገው ደግሞ መሳሪያውን እንደያዘው ወደ ቤቱ ሂዶ ራሱን እንዲጠብቅ እንፈቅድለታለን። ከኦሮሚያና ደቡብ ክልል የመጡ የመከላከያ አባላቱን ደግሞ ለመሳሪያቸው ተመጣጣይ ክፍያ እየከፈልንና አስፈላጊውን እየሰጠን ወደ ቤተሰቦቻቸው እንዲገቡ እያደረግን ነው። በዚህ ልክ ነው ዋስትና እየሰጠን ያለ ነው ሲል ተናግሯል። ይህን የፋኖ ቃል ተከትሎም ያንድ ወረዳ ሙሉ ሚልሻ ፈርሶ ፋኖን የተቀላቀለ ሲሆን ፋኖ በምትኩ በሕዝብ ፊት ምስጋናና ምረት በማድረግ የገንዘብ ሽልማት ጭምር መስጠቱንም አርበኛ አዲሱ ደባልቅ አስታውቋል። የገብርዬ ክፍለ ጦር ዋና መስራችና የፋኖ ትግል ምልክት የነበረው ታላቁ አርበኛ ሜጀር ጄኔራል ከፍ ያለው ደሴ በሕይወት በነበረበት ወቅት እጃቸውን የሚሰጡ የብልጽግና ሰራዊት አባላትን ተቀብሎ የቆሰሉትን ካሳከመ በኋላ ተገቢውን እንክብካቤ በማድረግ ወደ ቤተሰቦቻቸው እንዲቀላቀሉ ሲያደርግ እንደነበር ይታወሳል። ዛሬም ገብርዬ ክፍለ ጦርም ሆነ 206ኛ ከፍ ያለው ደሴ ኮር በዚያ መንገድ እየተጓዙ መሆኑን የታላቁ አርበኛ ተተኪው ኮሎኔል አዲሱ ደባልቄ ተናግሯል። ቀደም ሲል ያንተን እና እንዲሁም ደግሞ የምክትልህን መኖሪያ ቤቶች ጨምሮ የበርካታ ንጹሐንን መኖሪያ ቤቶች በአገዛዙ በተለይም ደግሞ በባህድን ሚሊሻ እንደተቃጠሉባቸው እናስታውሳለን። አሁን ደግሞ በርካታ የሚሊሻ አባላት በዋናነት ወደ ገብርዬ ክፍል ጦር እየተቀላቀሉ እንደሆነ ትናንትናም አንድ ሻምበል ሙሉ ከሚሊሻ ከነ ዋና አዛዡ እንደተቀላቀላችሁ እናውቃልና አጠቃላይ በቀጠናው ያለው እናንተ ያደረጋችሁትን ጥሬ ተከትሎ እየመጣ ያለው የሚሊሻና የአድማ ብተና ሁኔታ ምን ይመስላል? ያ እውነቱን እንግዲህ መሬት ላይ ቅድም እንደነገርኩ የተመለከተው ነው እንግዲህ ስንወጣም የወጣ ነው ለአማራ ሕዝብ እንጂ ለሌላ ለግል ጥቅም እንዳልሆነ የተረዳው የሚኒሻ አባል የአድማብተን አባል ሁሉም አሁን ተገንዝቦታል። እና የክፍለ ጦሩ ቃል አቀባይ እንደነገረ የሰዴ የሙጃ ሚኒሻ ጠርናፊ የሆነ ወጣጁ ከበደ ያለውን አባል በሙሉ ይዞ የቡድን መሳሪያዎችን ጨምሮ ይዞ ወጥቷል ማለት ነው። አሁንም አላቋረጠም፣ እየወጣ ነው። ይሄ የኛ የአደረጃጀታችንና ያስተላለፋችን መልካምነት ከሕዝብ ጋር ያለን ቁርኝት መልካም መሆኑን የተገነዘበው እና የወጣንበት አላማ ከእውነት ጎን መቆም ስለፈለገ ነው ይህን ያደረገው፣ እንጂ እስካሁን ድረስ አሻገር ያየንበት ቀን ያሳለፍኩት የበደልኳችሁን ይቅር በሉኝ። አሁን ግን ከእናንተ ጎን ጎንብኜ አገለግላለሁ፣ ለህዝቤም ጠንክሬ እሰራለሁ ሲል ነው ቃሉን የሰጠን ሚኒሻው። በዚህ ልክ ነው አሁን ሰዲሁም ጉጅ ያለ ሚኒሻ ሙሉ በሙሉ በሚባል ደረጃ ፈርሷል ማለት ይቻላል። የቀሩትም በዚህ ሶስት ቀን እንደሚወጡ ነው የምናረጋግጠው። ይርጋ በድጋሚ አመሰግናለሁ። እንግዲህ አርበኛ ኮሎኔል አዲሱ ደባርቂ፣ በተደጋጋሚ ጊዜ እናንተን ጥሪ ታቀርባላችሁ። የእናንተን ጥሪ ተከትሎ ሚሊሻና ልማብተና ደግሞ ለመውጣት ፈተና የሆነበት ይበቀሉናል የሚል ስጋት ያለበት እና እናንተ ለሰራዊቱ ወደ እናንተ ላይ መጣው፣ እንዲሁም ደግሞ ጥሪውን ተቀብሎ ከጠራት ካምፕ ወጥቶ ወደ ቤቱ መሄድ ለሚፈልገው በሙሉ የምሰጡት የሰላም ዋስትና የደህንነት ዋስትና ምንድን ነው? እሺ፣ መልካም። ባለፈው በመግለጫችን እንደተናገርነው ለሚመጣው ትግል ለሚፈልገው መሳሪያውን ይዞ እንዲቀላቀል እና እንዲታገል አማራን እንዲያድን ካልያ ቤቱን መውለት እና አቅም ያነሰው ወይም በቃይ ብሎካ ቤቱ የሚቀመጠው ምንችለውን እገዛ አድርገንለት ከነ መሳሪያው ራሱን የሚጠብቅበት ይዞ ወደ ቤቱ እንዲቀመጥ ሌላ የሀገር መከላከያ ለምሳሌ ከደቡብ ከኦሮሚያ የመጣ ከሆነ አስፈላጊውን የመሳሪያ ዋጋ እየሰጠን ሲቪል ልብስ እያለበት መታወቂያ እየሰራን ነው እየሸኘን ያለ ነው። ይሄም ባለፉት አመታት ማሳለፍ ናቸው ተሞክሯለን አሁንም የቀጠልንበትና ከዛ የምንሰጠውን የገንዘብ መጠን ሁሉ ጨምረን አሻሽለን ነው እየላክን ያለ ነው። እና ይሄ ሙሉ በሙሉ በሚባል ደረጃ ዋስትና አለን። እንደውም ገብርዬ ክረጦር ባለፈው ሚዲያ ላይ ያላያችሁትን ነው እንጂ ሽልማት ሁሉ ቤተክርስቲያን ላይ ህዝብ ባለበት ሽልማት አካሂደናል። ለመጡት የብር ሽልማት ሸልመናል ማለት ነው ለሚኒሻዎች። እና አሁን ከትጥቅ ጋራ ፎከስ አናደርግም። ትጥቃቸውን እዚህ ይዞ ለሚቀላቀልም ጌት ላይ ለሚቀመጥም ትጥቁን እየሰጠ ነው እየሸኘን ያለ ነው። ከአርበኛ ኮሎኔል አዲሱ ደባልቄ ጋር ያደረግነው ሙሉ ቃለ ምልልስ በጣና ዴሊ ሁለተኛው ቻናላችን እንድትከታተሉ እየጋበዝን ወደ ተከታዩ መረጃችን አለፍን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 21 ቀን 2018 ዓ.ም ተምረት የምሽት ዜናችን አሁንም እንደቀጠለ ነው። ቆይታችሁን ከኛ ጋር ስለምታደርጉ እናመሰግናለን። በሸዋ የተፈጸመው ምንድን ነው? ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በታላቅ ክብር የተከበረው ዓመታዊው የቅድስት ድንግል ማርያም ዓመታዊ የንግስ በዓል ላይ በርካቶችን ያሳዘነ ክስተት ተፈጥሯል። በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ በግንባታ ላይ በነበረው የአረርቲ ቅድስት ማርያም ቤተክርስቲያን እረብረብ እንጨቱ ተደርምሶ ከአርባ አምስት የማያንሱ ምዕመናን መሞታቸው ተሰምቷል። ይህን አሳዛኝ ድርጊት አስመልክቶ የአማራ ፋኖ ሕዝባዊ ድርጅት ሁሉም እዞችን ጨምሮ መላው የአፋር ሰራዊት ሐዘኑን የገለጸ ሲሆን የድርጅቱ መሪ አርበኛ እስክንድር ነጋ በሐዘን መግለጫው በሸዋ ጠቅላይ ግዛት የምንጃር ሸንኮራ ወረዳ ዋና ከተማ በሆነችው አረርቲ ውስጥ በምትገኘው ማርያም ቤተ ክርስቲያን በኦርቶዶክስ እምነት ተከታዮች ዘንድ በታላቅ ድምቀት በሚከበረው የቅድስት ማርያም የመስከረም 21 ዓመታዊ በዓል የግንባታ መሸጋገሪያው ተደርምሶ 36 ሰዎች ህይወታቸውን በማጣታቸውና ሁለት መቶ የማያንሱት ደግሞ ጉዳት የደረሰባቸው መሆኑን የሰማ ነው በታላቅ ሀዘን ነው። የግንባታ ስራዎች ዓለም አቀፋዊ ደረጃቸውን አሟልተው እንዲሰሩ ክትትልና ቁጥጥር በእጅጉ ላልቶ የባለስልጣናት ኪስ ማርለቢያ በሆነበት በዚህ የሙስና ዘመን እንዲህ አይነት አደጋዎች በጣም ተበራክተው የዜጎች ህይወት በከንቱ እየተቀጠፈ ይገኛል። የአማራ የህልውና ትግል በስኬት ሲጠናቀቅ ከሚገኙት በርካታ ትሩፋቶች መካከል አንዱ ከሙስና የጸዳ ስርዓት መሆኑን በዚህ አጋጣሚ ማስታወስ እንወዳለን ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ በበኩላቸው የቤተክርስቲያኑ ግንባታ ተጠናቆ ምርቃቱን በጉጉት እየጠበቅን ባለንበት ይህ አስከፊ ሐዘን በመከሰቱ ጥልቅ ሐዘን ተሰምቶናል በማለት ሐዘናቸውን ገልጸዋል። ብፁዕ አቡነ ቀለሜንጦስ አክለውም ሐዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናትና የከተማዋ ምዕመናን ብቻ ሳይሆን የመላው ኦርቶዶክሳውያን ሐዘን ነው። በደረሰው ጉዳትም ልባችን ተሰብሯል። ባደጋው ህይወታቸውን ያጡ ወገኖቻችን የቅዱሳን አምላክ ነፍሳቸውን በደጋጎቹ ቅዱሳን አባቶቻችን አጠገብ ያሳርፍልን። ጉዳት ደርሶባቸው በጤና ተቋማት በህክምና ለሚገኙ ወገኖቻችን ደግሞ ፈጣሪ በምረቱ እንዲጎበኛቸው እንጸልያለን በማለት ሐዘናቸውን ገልጸው ምእመናኑንም አጽናንተዋል። የአደጋው ምክንያት ምን እንደሆነ እስካሁን አልታወቀም። የሟቾች ቁጥርም በየሰዓቱ እየጨመረ ሲሆን ለህክምና ሆስፒታል ከገቡት መካከልም በርካታ ወገኖች ህይወታቸው ማለፉን የሆስፒታል ምንጮች አረጋግጠዋል። መንግስት ማርያም ቤተ ክርስቲያን ግንባታው የተጀመረው በህዝብ ትብብር ሲሆን ሊጠናቀቅ የመጨረሻው ምዕራፍ ላይ ደርሶ ነበር። በቅርቡ ግንባታው ተጠናቆ ምርቃቱ እየተጠበቀ በነበረበት ሰዓት አደጋው መድረሱ በርካቶችን አሳዝኗል። ምናልባትም ጥር 21 ወይም የአስተሮ የማርያም የቤተ ክርስቲያኑ ምርቃት ሊካሄድ እንደሚችል ይታመናል። ጣና ቴሌቪዥን ለተጎጁ ቤተሰቦች መጽናናትን ይመኛል። ወደ መጨረሻው ዜናችንን እናልፋለን። ፋብሪካዎች እና መጋዘኖች የንጹሃን ማጎሪያ ሆነዋል። እማኞች የብልጽግናው አገዛዝ በአዲስ አበባ የሚፈጽመው የንጹሃን አፈሳ ተባብሶ መቀጠሉን የከተማዋን ነዋሪዎች ለጣና ቴሌቪዥን ተናገሩ። በአገዛዙ ታፍነው ከወራት በላይ ደብዛቸው ጠፍቶ የነበሩን ንጹሃን በፋብሪካዎች እና በመጋዘኖች ጭምር ተዘግተው እየማቀቁ እንደሆነ የመረጃ ምንጮች ገልጸዋል። ከክፍለ ሀገር ወደ አዲስ አበባ በመግባት በግንባታና በሌሎች ልዩ ልዩ የሥራ መስኮች ተሰማርተው ኑሯቸውን እየገፉ ያሉ ወጣቶች በምሽት እየታፈሱ የደረሱበት ሳይታወቅ ቤተሰቦቻቸውን በጭንቀት ውስጥ የሚገፉት ብዙዎች ናቸው የሚሉት የጣና ቴሌቪዥን ምንጮች አብዛኞቹ ከታጎሩበት መጋዘን እየተመለመሉ ወደ ወታደራዊ ማሰልጠኛ እንደሚጋዙም ተናግረዋል። በተለይም በአማራ ህዝብ ላይ ዘረፈጂ ጦርነት የከፈተው የብልጽግና አገዛዝ ሰራዊቱ እየፈረሰ የመጣበት በመሆኑ ከቅርብ ጊዜ ወዲህ አዲስ አበባን ጨምሮ በሌሎች የክልል ከተሞች አስገዳጅ አፈሳ እያደረገ መሆኑ ይታወቃል። በአስገዳጅነት እያፈሰ ወደ ውትድርና ማሰልጠኛ የሚያስገባቸውን ወጣቶች በቂ ወታደራዊ ስልጠና ሳይሰጥ የአማራን ህዝብ እንዲጠሉ የፖለቲካ ስብከት ብቻ በመስጠት ወደ ጦርነት እያስገባቸው መሆኑን እጃቸውን ለፋኖ ከሰጡ በኋላ አረጋግጠዋል። በዚህ መልኩ ነው አስገድዶ ያፈሳቸውን ወጣቶች ወደ ጦርነት የሚማግዳቸው ሲሉ የሚናገሩት ምንጮቻችን አሁንም በአዲስ አበባ የተለያዩ ክፍለ ከተሞች እየተደረገ ያለው አፈሳና ጅምላ እስር እንዲሁም ስወራ ሳቢ ደረጃ ላይ ደርሷል፣ ሲሉ እየተፈጸመ ያለውን አሰቃቂ መዋቅራዊ ነውር ገልጸዋል። የጣና ቴሌቪዥን የመረጃ ምንጮች አክለውን በከንቲባ ዳነቻ ቤት ትዕዛዝ ከየወረዳው ለሰራዊት ምልመላ ባወረዱት መመሪያ መሰረት ዜጎች በገፍ እየታፈሱ ነው። ታፍሰው የሚወሰዱት ደግሞ እጅግ ሰብዓዊ በሆነ አያያዝ እንዲታገቱ ከተደረገ በኋላ አማራጭ እንዳይኖራቸው በማድረግ ውትድርናን እንዲመርጡ ያደርጓቸዋል ብለዋል። ድርጊቱ ለመከላከያ ከመመልመልም ያለፈ መሆኑን የሚናገሩት እነዚሁ ምንጮቻችን ዓላማው በአዲስ አበባ ድሃ ተረጋግቶ እንዳይኖርና ለሥራ ወጥቶ መግባትን ፈተና እንደሆነባቸው እንዲሰማቸው በማድረግ ህዝብን የማሳደድ ተልኮ ነው ብለዋል። ምንጮቻችን አክለውም በቀንም ይሁን በማታ በማንኛውም ሰዓት ከተማ ላይ የተገኙ ወጣቶች ጭምር እየታፈሱ በየወረዳው የጸጥታ ኃይል የኮታ ማሟያ እየቀረቡ እንደሆነ ተናግረዋል። ኢትዮ ፎከስ ኒውስ በበኩሉ የሐኪሞችን መረጃ ዋቢ አድርጎ እንደዘገበው በአዲስ አበባ ታፍነው በፋብሪካና በመጋዘን ውስጥ የሚገኙ ንጹሃን በተስቦ በሽታ እየሞቱ እንደሆነ ገልጿል። ሐኪሞች ገለጻ በርካቶች በመጋዘን ውስጥ ህይወታቸው ያለፈ ሲሆን ወደኛ ለህክምና የደረሱትን በልመና እንደመጡ ነግረውናል። ነገር ግን በቂ ህክምና እስከሚሰጡ እንኳን ሳይቆዩ በፀጥታ ኃይል ተገደው ወደ ማጉሪያ ክፍል ይመለሳሉ ሲሉ ለሚዲያው ተናግረዋል። የህክምና ባለሙያዎቹ አክለውም ብዙ ህዝብ በአንድ ክፍል በአስቸጋሪ ሁኔታ ሲቀመጥም ሆነ በሺዎች የሚቆጠሩ ሰዎች በአንድ መጋዘን በሚኖሩበት ጊዜ የተስቦ በሽታ ችግር ተጋላጭነት ይጨምራል። ወደ ህክምና ማዕከል ከመጡ እስረኞች እንደተረዳ ነው በመጋዘኑ ውስጥ የሚገኙ ቀሪ እስረኞችም ከሞት የመትረፍ እድል እንደሌላቸው ነግረውናል በማለት መረጃውን ለሚዲያው አድርሰዋል። በአዲስ አበባ በተለይም በበዓላትና አህጉር አቀፍ ስብሰባዎች በሚደረጉበት ጊዜ እየታፈሱ የሚወሰዱት ንጹሃን ቁጥራቸው በርካታ ሲሆን በከተማ አስተዳደሩ ደግሞ የኮሪደር ልማት መመሪያን ጥሳችኋል እየተባሉ በርካታ የአእምሮ ህመምተኞችና የአካል ጉዳተኞች ጭምር በዚሁ መጋዘን አብረው መታሰራቸው ታውቋል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 21 ቀን 2018 ዓ.ም ተምረት የምሽት ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎቻችን ደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር